አሁን ባለንበት አብይ እንዲቀጥል ከተፈቀደለት እየተባባሰ ነው የሚሄደው። ዘንድሮ ከአምና ይብሳል፣ አምና ከገዛ በፊቱ ይብሳል። የዛሬ ሰባት ዓመት ብቻ ሳይሆን ኤቭሪ ይር የሀገሪቷ የጸጥታ የሴኪሪቲ ሁኔታ፣ የኢኮኖሚ ሁኔታ እየተዳከመ እየተመነመነ እየተዳከመ እየተዳከመ ነው እየሄደ ያለው በዚህ የሚቀጥል ከሆነ አብይ በሚወድቅበት ናቹራሊ በሚወድቅበት ጊዜ ላይ ሀገርም አብራ የምትፈረካከስበት የመጨረሻው የሚሆንበት እድል በጣም ሰፊ ነው። ወደኋላ ያኔ እንግዲህ እሱ ሲመጣ አካባቢ የሚቀርቡኝ ሰዎች እንደሚያውቁት አንዱ ሁሌ የምለው ነገር ነው። ለዚያ ቻንስ አቢ ኩድ ቢ ዘ ላስት ፕራይም ሚኒስትር ለዚህ ሀገር ምክንያቱም ትሬንዱ ከዛም ግልጽ ነበር። አሁን ደግሞ አይ ቲንክ ለአብዛኛው የሀገራችን ህዝብ ግልጽ ሆኗል። ኢቨን በመንግስቱ ላሉ ሰዎችም ግልጽ ነው። ይሄ ቅድም እንዳልኩህ እስከ 2 ድረስ ሞተራይዜሽን ይፈጥራል የሚል ክልሎች ይገነጣጠላሉ የሚል ጥርታ ከዛ ጋር ተያይዞ የሚመጣ ፖለቲካዊ እና ቀውሶች ነበር ሲያሰጋኝ ነበር። አሁን ግን የኔ ጋር ከዛ አልፏል ሞር ሊቢያ አይነት ችግር ውስጥ እንደምንገባ ነው የምንጠራጠረው። ምክንያቱም የተራዘመ አንዱም ሀይል የበላይነት የማይኖርበት አንዱም ክልል ራሱን ችሎ የማይወጣበት አንድ ክልል ራሱ የማይኖርበት እና በአንድ ክልል ውስጥ ራሱ ተጻራሪ የሆኑ የታጠቁ ሀይሎች የሚገኙበት ሁኔታ ነው ሊፈጠር እየተፈጠረ ያሉ በአማራ ክልል በኦሮሚያ በተለያየ ኢቨን በስቴት ሴኩሪቲ የስቴት ሴኩሪቲ ሳይቀር ችግር ውስጥ እየገባ ነው። በሚያሳዝን ሁኔታ አይተህ እንደሆነ ድሮ እንግዲህ ነው በቁጥር የሚሄድ ነው የሚመስለው ትግራይ አለ፣ ከዛ ኦሮሚያ፣ ከዛ አማራ ክልል። አንድ ክልል ሁለት ክልል ሶስት ክልል አራት ያልነበሩ አሁን ክልል አምስት ላይ ደረሰው ሶማሌ ክልል ላይ ደርሷል። አሁን እንደምታየው በ2018 ለውጥ የትጥቅ ትግል አቁሞ ገብቶ የነበረው የኦጋዴን ነፃነት ግንባር የሰላማዊ ትግሉን ትቶ ወደ ትግል ተመልሻለው እያለኛል ኢማጅን ሶማሌ ክልል ሬላቲቭሊ ሰላማዊ የነበረ ሬላቲቭሊ ስቴብል የነበረ በታሪኩ ባለፉት ስድስት ዓመታት ያገኘውን አይነት የተረጋጋ የፀጥታ ሁኔታ አይቶማ ክልል ነው። አሁን ያ ክልል ራሱ ወደ ግጭት እየገባ ነው። እየሄደ ያለው በከፍተኛ ትግል ነጻነት ክልል መሆን የቻለው የሲዳማ ክልልም ወደ ግጭት እየገባበት ያለው እና ከፍተኛ ቴንሽን እየተፈጠረ ያለበት ነው። በሌሎችም ቦታው ማለት ነው። እና እነዚህ የሴንተሩ መዳከም ነው የሚያሳየው። አየህ የማእከሉ የማእከላዊ መንግስት እየተዳከመ እየተዳከመ እየተዳከመ አቅሙ ፊንፊኔ ላይ ብቻ እየተሰባሰበ እየተሰባሰበ፣ ፐሪፈሪው ግን እየተላቀቀ እየተላቀቀ መሄዱ ነው የሚያመላክ። መልካም፣ ጥሩ አሁን አንተ በገለጽካቸው መንገዶች የብልጽግና ሰዎች አይገልጹ ሀገሪቷ ያለችበትን ሁኔታ። እሱን እነሱ የሚናገሩት አሁን አንተ ባለበትና በምትገልጽበት ሁኔታ ሳይሆን የሚገልጹት በፌሽታና በብልጽግና ላይ እንዳለ ነው የሚገልጹት እንዳሉ ነው የሚገልጹት። አዲስ አበባን ማሸበረቃቸውን ወይ ደግሞ ፊንፊኔን ማሸበረቃቸውን እንደ ትልቅ ጀብድ አድርገው ነው የሚያነሱት። የህዳሴ ግድብን ዘንድሮ ከስድስት ወር በኋላ ጠናቅቃለሁ ብሎ ሪባን እንቆርጣለን ብሎ ጠቅላይ ሚኒስትሩ ፓርላማ ላይ በመናገራቸው የህዳሴ ግድብ አሁን በመጠናቀቁ የብልጽግና ድልና ስኬት አድርገው ነው የሚገልጹት። እሬቻ በፍንፍኔ ማስከበሩ እና እሬቻ በፍንፍኔ ለረጅም አመታት ተቋርጦ የነበረ አሁን እዛ መከበር መቻሉ የብልጽግና ትልቅ ድል አድርጎ ነው የሚናገሩት። ብሪክስ ውስጥ ገብተናል፣ ከአገባ ብንባረርም፣ ስለዚህ ትልቅ ተጽዕኖ ፈጣሪ ከሚባሉ ምናልባት ትልልቆቹ ሀገራት ከኤዥያ ሀገራት ጋር ተሳትፈን እነሱም ቅርብ ናቸው ለእኛ ንግዳችንን ለማስራት ይበጀናል። ለዚህም የጠቅላይ ሚኒስትሩም እንዲሁም የብልጽግና ትልቅ ስኬት አድርጎ ነው የሚገልጹት። የገጠር እርሻ ምርታማነት መጨመር ስንዴን ኤክስፖርት እስከ ማድረግ ደረጃ ደርሰናል ብሎ ነው የሚገልጹት። በርካታ የቱሪስት መስህብ የሆኑ ቦታዎች ላይ ለቱሪስቶች ማረፊያ እንዲሁም እዛ አካባቢ ሰውም እንዲጠቀምበት ሪዞርቶችንና ሆቴሎችን ገንብተናል ብሎ ነው የሚገልጹት። አንተ ደግሞ ብልጽግና የደሴት መንግስት ብቻ ሆናለች። አዲስ አበባ ላይ ያሉ የተወሰኑ ሰዎች በደሴት ደረጃ ነው የሚያስተዳድሯት፣ ብልጽግና የብልጽግና ደሴት ሰዎች ነው ብለህ የምትገልጻቸው በሶሻል ሚዲያም ስትናገር ስትጽፍ እንደከረምከው ሰሞኑን እና ሁለቱን ነገሮች እንዴት ነው የምታስኬዳቸው? ብልጽግናዎች የሚሉትን እና አንተ የምትመለከታቸውን የብልጽግና ደሴት ምን እና ምንድን ናቸው? ዋል እንግዲህ ህዝቡ መታየ ኢትዮጵያ ዝም ብሎ ሀሳብ እኮ አይደለም። ኢትዮጵያ ህዝብ አለገ ፊዚካል። ዛሬ አማራ ክልል ውስጥ መንግስት የለም፣ ፕራክቲካሊ በባህርዳርና ከተወሰነ ከተሞች ጎንደር የአማራ ክልል ሁለተኛው ከተማ ነው። ጎንደርን ሙሉ ማስያስተዳደር አይደለም መንግስት ጎንደር ከተማውን፣ ዞኑን ያልፈሉት ቅድም አንድ የለጠፉት ነበር አወሻሸመኔ ሌል ባለስልጣን ሲነጠቅ ነው የሚያ ሲናፍ ሲደረግ ነው በየቦታው የስርዓት አልበኝነቱ እየተስፋፋ እየተስፋፋ ነው ነው እና የስርዓት አልበኝነቱ እየተስፋፋ የመንግስት አቅም ትግራይ እንደው እንደምታውቀው መንግስት የለ እሱን በሌሎች ክልሎችም ይሄ ነገር እየተፈጠረ ነው የሚሄደው ለእንደም እንዳልኩ ነው። የፖለቲካ ቀውሱ የሴኩሪቲ ቀውስ ፈጥሯል። የሴኩሪቲ ቀውሱ የኢኮኖሚ ቀውስ ፈጥሯል። ዛሬ ኢትዮጵያ ውስጥ ያለው የኢኮኖሚ ችግር ከዚህ ታይቶ ነበረው የሚለውን አይ ቲንክ የኢትዮጵያ ሸማቾች፣ ኢትዮጵያን መንግስት ሰራተኞች በደሞዝ የሚኖረው ገበሬውን መጠየቅ ነው። የማዳበሪያ ዋጋ ከአምና ጋር ሲነጻጸር ከሁለት እጥፍ በላይ ነው ያደገው። የማዳበሪያ ዋጋ አደገ ማለት ገበሬው ወይ ለእርሻ የሚጠቀሙበትን መዳበሪያ መቀነስ አለበት። ከቀነሰ ደግሞ የሚያገኘው ምርት ይቀንስበታል። ኩሙሌቲቭ ስታየው የኢኮኖሚ የሴኪሪቲ እና የፖለቲካ ችግሩ እየባሰ እየባሰ ነው የሚሄደው እና እኔ በኩሌ ማየው ካለኝ መረጃ ሌሎችም ያላቸው አናሊሲስ የስርዓት እየተዳከመ መሄድ ነው። አገዛዞች በቅርቡ አንድ ቦታ ስናገር እንዳልኩት ለፕሮፓጋንዳ ቢሉት ችግር የለውም። ይሄንን ኢፍ ህዝብን ለማሳመን ገጽታ ለገጽታ ግንባታ ቢጠቀሙት ዚአክል ብሊቤት ያምኑታል። ኢትዮጵያ በጣም እያደገች እንደሆነ፣ ኢትዮጵያ በታሪኩ አንድ አይነት ሰላም አግኝታቅም ታቀም ብለው እኮ ይደግረዋል። ምክንያቱም ይሄ ብልጽግና የሚባለው ቴዎሎጂካል አይዲዮሎጂ ችግር አለበት። ፖዘቲቭ ሆነ እስካሰብኩ ድረስ ፖዘቲቭ ነው የምታገኘው የሚል ከሪያሊቲ የሚጋጭ ከእውነታ የሚጋጭ አመለካከት ነው ያለው ሂስትሪ ቢሃይንድ ፋሲኔቲንግ እና ስለ ችግር አትደ አሁን አብይም አሁን ኮንቴጀስ ሆኗል። አካባቢ ያሉትም ልጆች አሁን እንደዛ ሆነዋል። ስለ ችግር ስትነግራቸው መስማት ተጨራሽ አይፈልጉ ስለ ሴኪሪቲ ችግር፣ ስለ ኢኮኖሚ ችግር፣ ስለ ማህበራዊ ችግሮች ስነግራቸው ደስ አይላቸውም። ፖ የሚል ነገር አላቸው። እሱ ይዘው ሄዱ እና ያምናሉ ማለት ነው። በፖለቲካ ደግሞ ነቲንግ ሞር ደንጀረስ ዘን ብሊቪን የሮም ፕሮፓጋንዳ። ሰዎችን ለማሳመን ፕሮፓጋንዳ የምትጠቀም ከሆነ ሰዎችን ለማሳመን የምታምንበት ከሆነ ግን ኢትስ ቬሪ ዴንጅረስ እና አሁን የሚታይ ምንድነው? ሰውን ለማሳመን ሊሆን የሚናገሩት ግን ራሳቸው ጥሩ። አሁን ደግሞ ምክንያቶቹን እናንሳቸው። አብይ እዚህ ደረጃ የደረሰባቸው ምክንያቶች እናንሳ። ጦረኛ የሆነበትንም እዚህ ደረጃ የሄደበትን ነገር እናንሳ። የመጀመሪያውን ከአንተ ልጀምር በርካታ ሰዎች ወደ አንተ ጣት ስለሚቀስሩ በዛ ጉዳይ ጀዋር መሐመድ በዛን ወቅት በተለይም የተቃዋሚ ፖለቲካ ፓርቲን በሚቀላቀልበት ወቅት አብይ ፕሮቮክ እንዲሆን አድርገዋል። ማለት ጀዋር መሐመድ ባለው ተሰሚነትና ድጋፍ የፖለቲካ ፓርቲን የሚቃወም ከሆነ ምርጫ ሳይደረግ ሊሸነፍ እንደሚችል፣ ወይ ደሞ ምርጫ ከተደረገ ሳይወዳደር ጀዋር እዛ አለ ስለሚባል ብቻ ልሸነፍ እችላለሁ ብሎ ስለሚያስብ አግሬሲቭ ሆኖ እርምጃዎችን ለመውሰድ በርካታ ነገሮችን ለማድረግ እና ሃጫሉንም ጭምር ገድሎ በዛ ምክንያት ደግሞ እነጀዋርን አስሮ ሌሎቹ ላይ የሚፈራቸው ሌሎቹ ኃይሎች የትግራይ ሰዎች ናቸው፣ እሱ ላይም ጦርነት አውጆ እዚህ ደረጃ ለመሄድ ተገድዷል የሚሉ ሰዎች አሉ። ምክንያት ነኝ ትላለህ? አብይ አህመድን ምን እዚህ ደረጃ አደረሰው ስትላለህ ቅድም ካልከው ጋር ይጋጫል። ለመሆን አየ ቅድም እንደ ያልከው የእኔ መደገፍ የላምባገነናዊ አዝማሚያው ሚና ካለው እንደገና ደግሞ ኔ መቃወምም ደግሞ ሌላ ሚና ፈጥረ ማለት ነው። ሪሊ ክሊር አይዲያ እኔ እኮ እግር ያለው ግን ስልጣን ሳይዝ የዲሞክራቲክ ትራንዚሽን ፍላጎትም ግንዛቤውም እንደሌለው በአንድ ፓርቲ መር የሆነው መንግስት ወደ አንድ ግለሰብ መር ፐርሶናሊስቲክ ዲክቴተርሽፕ መቀየር ፍላጎት እንዳለው ለእኔ ግልጽ ነበር። የእኔ ወደ ተቃውሞ መግባት ነገሮችን አፋጥሮ ሊሆን አፋጥኖ ሊሆን ይችላል፣ ኮንትሪቢዩት አድርጎ ሊሆን ይችላል። ግን ዋና ምክንያት ነው ብዬ አላስብ። ከትግራይም ጋር ጦርነት እኔ እኮ ወደ ፓርቲ የገባሁት አይ ቲንክ የ2020 መጀመሪያ አካባቢ ላይ ነው። ጃንዋሪ ፌብሩዋሪ አካባቢ ይመስለኛል። ባይዘን እኮ እኔም ለብረር ተቃዋሚ የገባሁት ለውጡ በጥገና ሊመለስ እንደማይችል ለውጡ ከሐዲዱ እንደወጣ ገምግሜ ጨርሼ ነው ተቃዋሚ የገባሁት። ወደ ተቃዋሚ መግባት ላስት ሪዞርት፣ እኔም የፖለቲካ ፓርቲ ፍላጎትም አልነበረኝ። ላስት ሪዞርት የመጨረሻ ሙከራ ለማድረግ ነው ወደ ተቃዋሚ የገባት። ባይዘን ከትግራይም ጋር ጦርነት የማይቀር ሁኔታ ላይ ተደርሶ ነበረ። ኦሮሚያ ውስጥ ኦልሬዲ ጦርነቱ ተፋፍሞ ነበረ። በሀገሪቷ ውስጥ ያሉ ኮንትራዲክሽኖች በሙሉ ተጋልጠው ወደ ግጭት እየተገባበት ሁኔታ ነበር ያለው። ስለዚህ አይ ቲንክ ነው ብዙ ምንትን ማድረግ አይቻልም። ለምንድነው እንደዛ ቢሉ፣ ሰዎች በደንብ እንደው ግልጽ ለማድረግ ያህል መጀመሪያ ስደግፍ ነበር የነበረው